አባት ማለት ይህ ነው። ጋሽዬ ክብር ኑር በሉልኝ። እንዴ የማንም ህፃናት መጫወቻ እኮ የነበረው እስካሁን ማለት ነው እርስዎ የሉ ሆኖ ነው። ኧረ እንደው የጋሽዬ ወዳጆች እስኪ ኮሜንቱን አጨናንቁት፣ ጋሽዬ ጋሽዬ ያላችሁ እ። ግዴለም አትሄድም፣ አትሄድም። እኔ ደውዬ በጓደኛም በምንም ጠይቀ ምንም ቢሆን አባት አባት ነው። የልጆችን መከፋት፣ የልጆችን ማዘን፣ የልጆችን መሰቃየት አይፈልግም። አባት ማለት ጋሽዬ፣ የትም አትሄድም። ትመጣለች ትኬት ያስቆረጥ ካሳንታ አለ እንዴ? ያኔ እ ትኬት ያስቆረጣት ትናንትና በነበረው ነገር ላይ አብርሃም አትከራከሪ እንዴ፣ የሰው ልጅን ይቀየራሉ እያልኩ ነው። አይገባም እንዴ መች ትቀየርም? ሆነ ለእኔ ጥሩ ሰው ሆነ። አያችኋ ጋሽዬ ይኸው አብርሃም እረፍ እያሉ ነው። ስለዚህ ልጅ ነው ዝም ይላል። ጋሽዬ ነገሩን ይፈቱትና ወደ ቡታጅራ ይሄዳሉ። ማን ይመለሳል? ሁሉም ወደየቦታው ይመለሳል። ሁሉም ትመለሳላት ትመለስ። አብረሽ ልጄ ነው ብለው በዚህኛው በኩል ሌላ ነገር አይደለም። ሩታ ደግሞ ብቻ ኧረ ጋሽዬ። ወዳጆች የት ናችሁ? እስኪ ሰብስክራይብ ቤታችንን አጨናንቁት። ሀያ አምስት ሺህ ልንገባ ነው። ሀያ ሁለት ሺህ አምስት መቶን እናሆን ሁላችሁም ሰብስክራይብ። ትኩረት ይገርማል

ሰላም፣ ሰላም እንዴት ናችሁ? የተከበራችሁና የተወደዳችሁ ህዝበታትና ወገንታት እንደምን አላችሁልኝ? እንደተለመደው ዛሬም በሌላ ቪዲዮ ከቻሳ ብለናል። እንግዲህ የዛሬውን ዜና በፍጥ ሜል ደፋ ነበር፣ እንደዚህ ተተክዬ ነበር። እስኪ የዛሬውን ዜና ከመንገሬ በፊት ሰብስክራይብ ያላረጋችሁ ቤታችንን ሰብስክራይብ እያረጋችሁ ላይክ አድርጉት። ይህም ቪዲዮ እኔ ስንት ነው የምፈልገው? 189 ሚሊዮን 73 ላይክ ነው። ስለዚህ ሁላችሁም ላይክ እያደረጋችሁ በጋሽዬ ስም ኮሜንት ላይ እየገባችሁ እንደ መጀመሪያው እንደነገርኳችሁ ጋሽዬ አጨናንቁት። የዛሬውን እስኪ በሰላም ቁጭ ብለን እናየዋለን። አሪፍ ነገር ይኖራል ብዬ አስባለሁ። ምክንያቱም ማን አለ እዚህ ጋር ጋሽዬ እያሉ ትልቅ ሰው አለ፣ ይከበራል ይከበራል ነው የምላችሁ፣ ሰዎቼ። ዛሬም ተመልሼ መጥቻለሁ። ባለፈው የሞከርኩትን ሙከራ አይታችሁታል ይመስለኛል። ዳኒሻ ተፍ ተፍ ተፍ እያለች ነው ጥሩ ለመሆን እየሞከረ ነው። እስኪ እንደው ለጥሩ ከሆነ ለሰላም ከሆነ አሪፍ ነው እንለዋለን። አብርሽም ሩታም አልተቀበሉኝም። እኔ ደግሞ ማለት የፈለግኩት ምንድን ነው፣ የሰው ልጅ ይቀየራል። ሁሌም አንድ ዓይነት አስተሳሰብ ይኖራል ማለት አይደለም። ነገሮች በጊዜ ሂደት ይቀየራሉ እና አባቴ፣ አንተ ግን ምንም ቢሆን ዳኒ ዳኒ ነው፣ አይቀየርም። እኔ አላም ነው፣ ይቅርታ አድርጉልኝና፣ ቤተሰቦች የእነሱን አብሮ መሆን ሰላም መሆንን ነበረ ምርጫ አድርጌ የመጣሁትኝ አልተቀበሉኝም። ስላልተቀበሉኝ ግን ነገሮችን እዛ ጋር ማቆም አልፈለግኩም። ምክንያቱም ሙከሬ ማቆም አለብኝ ብዬ አላስብም እና ዛሬ እንዳጋጣሚ ሆነው እዚህ የአብርሽ አባትና ወንድም ብየው እንደመጡ ሰምቻለሁ፣ እና በአጋጣሚ እኔም ስራ ለመስራት ነበር እዚህ የመጣሁት እና እዚህ ጋ ሂዱ ለማናገር ፈርቻለሁ። እውነት ለመናገር ያስፈራል። ምክንያቱም እሳቸው የሚኖራቸው ኢሜጅ ምንድነው፣ ከሚሄዱት ነገር አንጻር እኔ ለመጣላታቸው መንስኤ ነኝ ብለው ያስባሉ። እና እውነት ነው ነገር ግን ጋሽዬ በጣም አመዛዝ ነው የሚወስኑ ሰው ናቸው። ይሳቅ መጥቷል። ያው እንደምታቁት ተኮራርፈናል እና አኩራፊው ይህ ልጅ በነገራችን ላይ አኮረተኝ ከሆነት በቃ አንተም አናደህ ነበር፣ ግን ስደውለት ያነሳል ብዬ ዛሬ ይመስለኛል የርቅ ቀን ነው። ሁሉም ይታረቃል ነው የምላችሁ። ዛሬ እንደ ዛሬ የሚቀር የለም፣ ዛሬ የሚቀር የለም። አላሰብኩም ነበር ማለት በነበረን ሲቲዩሽን ታነሳለህ ብዬ አላሰብኩም ግን እኔ እኔ የነበርኩበት ሙድ ይሄ አልነበረም። አንተ ትክክለኛ ሙድ ውስጥ ነበር። እኔ ግን ውስጤ ላይ ያው እንግዲህ መጀመሪያም ያው አስቤበት የመጣሁት ነገር አለ። እሱ ነገር ለማስተካከል ነበር የመጣ ነው እና ለሰው እስከዛሬ አላወጣ ነው ይፋ አላረግ ነው ነበር። እንደውም የመጀመሪያ ቀን እኮ የኔን ዩቲዩብ የከፈትን ቀን ምታስታውስ ከሆነ ሰርፕራይዝ አለን እነግራቸዋለን ብለናቸው ነበረ። ሰርፕራይዙ ደግሞ ይህ ነው እንግዲህ እንደሚታወቅ አልገባኝም፣ ሰርፕራይዙ ምንድን ነው? እና በአማረ ሁኔታ ሁሉን ነገር እናስተካክለዋለን ብለን እንገምታለን። እንደዚህ እንደሆነ እባክህ፣ ማለት የሆነ ትንሽ እንኳ ኢንፎርሜሽን ቢኖረኝ ከአንተ ጋር እንደዚህ አይነት ጸብ ውስጥ አልገባም። ደስ ብሎኛል፣ በነገራችን ላይ እንዲህ ሊሰነዝርብኝ የሞከረብኝ ጓደኛ መኖሩ በጣም በጣም ወዶ ማከብረው ከብረ ጓደኛ ነው እና ትክክለኛ ምሽት አስለበሻቸው ከእንትን በኋላ ከእርቁ ምናም በኋላ ማለት ነው ቪዲዮ እንሰራለንሽ። እንዲ ሁለቱንም አስረብሻቸው ማለት ነው። ግን ይስቅ እየተመቸኝ ነው። ትንሽ ትንሽ እየተመቸኝ ነው። ገብቷቸኋለ። አሁን ሩታ ጋ እያጋጋለ በነበረው ነገር ብዙም እየተመቸኝ አልነበረም፣ ግን አሁን ላይ እያረገ ባለው ነገር ደስተኛ ነኝ እኔ። እናንተስ እንዴት ነው? ምን ታስባላችሁ? በጣም የገረመኝ ነገር ማለት ነው በህይወቴ ይስቅን አልጣለሁም የሚል ልጅ ቢኖር ዳኒ ይስቅ የፈለገ ነገር ቢለኝ በቃ ሁሌ ማለት ምሎ የሚናገረው አልጣላውም ምናም የሚለውሱ ነበርና አሁን በዚህ ጉዳይ ግን ስላልተቀበልኩት እንደዛ ማስቤ ለሰከንድ አላሰብኩትም። እና በአስበው ልጣለው አልችልም ወይም ልንቀያየም አንችልም። እና አለመንገር በራሱ አንድ ደግሞ በጣም ጠንካራነቱን አሳይቶኛል። ምክንያቱም ከሩታ ያወሩት ነገር ስላለ እና በጣም ያም አፕሽት የሚደረግ ነገር ነው። እና እንዳልኩ የአብርሻ አባት እዚህ ናቸው ከወንድሙ ጋር ማለት ነው የት ጋር እንዳሉ አላቅም። በጣም ብቼን ከሚሄድ አብረን ብንሄድ ይሻላል። ምክንያቱም አብረን ሄደን እንፈልጋቸው ቤት ስላሰብኩ ነው። እንዲድ ይመስለኛል ትንሽ ይሳቅ ሻል ይላል ነው እኔ ምን አባቴ ላድርጎት? ጋሽዬ ያኔ ስፈልግ ነበር። እንኳን አገኘው፣ እግዚአብሔር ይመስገን፣ እንኳን አገኘ። ጥሩ ላይ አይደለም፣ ጥሩ እየሰራህ ነው። እኔ በጣም ነው አንተ በምታረገው የምሰራው ነገር በጣም ውስጤ እንትን ብሏል። ታውቃለህ? በጣም ተሰምቶኛል። እሱ ልክ ነው። ይቅርታና፣ ያው እኔ መድፈር እንዳይሆንብኝ፣ ይቅርታና፣ ልክ ነው። ግን ምንድነው እኔ ጋርም የነበረ እውነት ነበረ እና የሆነ የነበረ እውነት ነበር ግን ምድብ ለማስረዳት የምፈልገው ነገር ትናንትና ያለፈው ነገር ያው አልፏል። ልክ በጣም መጥፎ ነገር አድርግ ያለው ብዙ ነገሮች ጭቅጭቅ የለ። በሰላም ስታወራ ው ከጋርሽዬ ፊት ቢሰሙሃል። በቃ ይሄ የህፃን መጫጫ እኝኝኝኝ ምናምን የለም። እዚ ጋር አባቴ ይገባኛል። ግን አሁን ላይ ከልቤ ነው እግዚአብሔር በሚያውቀው ከልቤ ነው የሁለቱ መታረቅ የፈለጉት፣ ለዛም ነው በድፍረት እርሶ አንድ ነገር ደግሞ አንድ ጎኔ እሱ ደስ ብሎ እሱ ደስ ብሎ ግን ነገሩ በጣም በጣም በጥብጠዋል። መጀመሪያ መጀመሪያ አሁን እኮ አሁን አመጣጠ ደስ ብሎኛል። አሁን ወደ ማስታረቅ ማ ጋሽዬ፣ ወዳጆች የት አላችሁ? ኧረ፣ ተው አለም በሉ አለም በሉ ኮሜንት ላይ ጥሩ። እግዚአብሔር ይባርክ ጥሩ ነው። ለምን መሰለ አይ፣ እንደማይሆንልህ ሆኖ ነው። እንዴት ነው ወደ ማስታረቅ መጣ፣ እንግዲህ ምንም ማድረግ አልቻለም። ዳንዬ፣ ጥሩ አይደለም፣ ጥሩ ላይ አይደለም። ይሄ እናንተ በእናንተ ጓደኛ ነው ይሄ በጓደኛ ደግሞ መካከል ገብቶ ይሄ ነገር ማለት ነው ሲመስለኝ ማለት ነው። ሳይገባህ ነው ሳይገባ ገብታ በቃ፣ እንግዲህ አንተ ገብቶም አይደለም አውቀህም አይደለም ነገሩ በቃ። ቢገባ ጠለቅ ብለ እንደ ዳኒ እንደ ዳኒ ኮክሰ ነበር። ለምን ነገሩ ጠለቅ ብለ አልገባበትም። ገብተህ ነው። ቶሎ ራስነት ስታወሩ ይሰማችኋል። ጋሽዬ ሲያወራ ደግሞ መስማት አለባችሁ። እግዚአብሔር ያክብራችሁ። እዚህ ጋር ይሳቅና ዳኒ ቁጭ ብለው እየሰሙ ነው። ያስመለጥክ አሁ እንደ ዳኒ አሁን እንትን አልወቅስህም። አንተም በዚህ ነገር እንትን ብልሃል። በእርግጠኛ ያሰብነው ምንድን ነው፣ እኔና ሩታ ከመጀመሪያውኑ እንደዚህ አይነት ሪሌሽን የለንም ሰው እንደሚገምተው ሁኔታውም እሷ በጣም የምወዳት እህቴ ናት። እሷም እንደ ወንድሟ ነው የምታየኝ ማለት ነው። እና ምንድነው ያው የተለያዩ ሰዎች ሁሉም አስተሳሰባቸውና የጭንቅላታቸው ደረጃ ይለያያል፣ የሚያስቡበት ማለት ነው። እኛ ለማስታረቅ ስናስብ፣ እኔ እነሱን ለማስታረቅ ስናስብ፣ ይቅርታ አርጉልኝና ትንሽ ይሳቅ፣ ሲያወራ እንትን ስለሚል አክት አክት ስለሚያደርግ የሆነ ቀጥታ ሪሌሽን ጀምረን ምናምን አይደለም። እሷ በጣም የምወዳት እህቴ ናት፣ እኔም እንደዛው፣ እሷም እንደምትለው ማለት እስከ ዛሬ ግን ደብቀናቸው ነበር። ያው እርሶ ፊት አወጣ ነው ማለት ነው። እኔና ሩታ መጀመሪያ ሀብለን ስንጀምረው በእንደዚህ አይነት ወይ እንሄድ ብለን ነው እዛ ለማስታረቅ ስለዚህ እንዳለ አሁን ወደነ አብርሽና ሩታ ቤት ቀጥታ አባት ግደም ልቤ እንዴት እንደፈራ ጋሽዬ፣ ቸኩለዋል በሩን ይሉታል ይሉታል።

እ አንተ ግባ። እነሱ ግን ቆይ ውጪ እንዲቆዩ ፈልጌ ነው። ለምን? እንዴት ነው? ምን ልታወራቸው ነው እኮ ምን ልታወራቸው ነው? ተረጋጋ። ስለ ብዙ ነገር ያዘጋቡ እንግሊዞች ናቸው እነዚህ። ይህ ሰላም ልጅ እዚህ ጥሎኝ ነው የሄደው ኤፍሬም ነዋ።

እኔ ከዛ መጣሁት ማለት ነው። ይገባ ከዛ መጣሁት ደርቄ ነው አልኩት። ባይዘ ለመጀመሪያ ጊዜ ነው የጋሽዬ ቪዲዮ እያየው ያለሁት። የበፊቶቹን ትንሽ ትንሽ አያቸው ነበር ግን ከሆነ ሰዓት በኋላ አይቼ አላቅም። እና የፍሬምም ሲሄዱ የሆነ ጊዜ ላይም ጋሽዬ አዲስ አበባ መጥተው ነበረ እና አይቻቸው አላቅም። እንደዚህ በጣም ነው የተመችኝ። መኪና ላይ ደርቄ ነው አልኩት። ጋሽ፣ እኔ እኮ ያልገባህ ነገር አለ። እኔ ልጆቹ ብዙ ነገር ያደረጉ ልጆች ናቸው። እሱም እንደዛው እሱም እንደዛው ማለት ነው። እኔ ብዙ ዋጋ ያስከፈሉ ልጆች ናቸው። አስቀድመው አግኝተው ነገር ይቅርታ ጠይቅ እሱ ባልገባው ነገር ገብቶ ነው አሁን ማለት ሩታ ልትጎዳት መስሎት ነው ሩታ የጎዳት መስሎት ነው እንጂ ሩታ እኔ ተረድቸዋለሁ። እኔ ምንም መናገር አልፈልግም፣ ጋሽዬ ሲያወራ ጸጥ ብዬ ነው መስማት የፈለግኩት ቤተሰቦች። ለዛ ነው ብዙም እያልኩ ያለ አይደለም። አስመሰጡኝ እኮ እንዴ መረዳቱ አለ። አይ እንትንም አለ በሚገባ አንተን ለማስረዳት ሙሉ ለሙሉ እንድታምን ማለት ነው። ቪዲዮ ከመስራታችን በፊት ህዝቡም ጋር ያልደረሰ አንተም ያላወቀው ነገር እኔና ሩታ ተስማምተን አንተን በደንብ በደንብ የሩታ ልብ ውስጥ እንድትገባ ያደረግነው እንትን ነው። እሱን ደግሞ አሳያሃለሁ። ኦልሬዲ እኔና እሷ ምንም አይነት ግንኙነት የለንም ከመጀመሪያው ጀምሮ። በቃ ይሄንን ቀመረን ነው በቃ አንተን በንዴትም በእልህም ምናምን የበለጠ እሷን አፍቅረህ እንድትመጣ ነው ያደረግነው እንጂ እሷ ከአንተ በላይ የምታፈቅረው አትሄደ፣ ልጄ ናት። ልጄ ናት አብርሽ። እኔ የምልህ ትመለሳላ፣ ትመለስም። በቃ አጭሩ ቃል ነው። በእግዚአብሔር ትመለሳላ፣ ትመለስም። ወደ አላማ ትመጣ አለ። ወደ አላማ ትመጣ

ምንም ነገር የለም። ለጌት እበልሀለች። ስልክህ ስታወራ ስምቻለሁ ወይ ከነገ ወዲያ አትሄድም? ግዴለ፣ በቃ ይሄ በላይ አድርገው። አሁን ከእሱ ጋር እየተመቸው እንደ አብና ያዘኝ እኮ ያለ ነገር አንሳ፣ ከእሱ ጋር ያለ ነገር አንሳ። ፋዘር ምን መሰሉት? እሷ እዛ ለመሄድ አይ፣ እነሱ ላይ አንሳ እና አንተ እኔ በጣም ነው የተመችው። እኔ ነኝ በቃ ኤፍሬም ሄደ። ተደራደሩ እኔ ካልሄድኩ ይሄ ነገር ምንም እንደማይስተካከል እርግጠኛ ነኝ ብዬህ ተናግሬሃለሁ። እሺ ችግር የለው እኔ አባቴ ና እከብርሃለሁ ለአንተ ብዬ ሁሉ ነገሮችን ልተው እችላለሁ። ግን ደሞ እኔ ሩታ እሺ አትልህም። በቃ እሺ አትልህም። በቃ እሱ ለኔ ተውልኝ። ይሄ ጥሩ ነው በቃ እንዲህ እንዲህ ተመለስልኝ። አንተ ስለ ሩታ ነገር ያገባም ለኔ ተውልኝ። እኔ እኔ ሩታና አንተ ካላ ይሄ ስነሳ የሆነ ነገር በቃ አሰረኝ ታውቃለህ አሰረኝ ግን በቃ ልንሄድ ነው ተነስቻለሁ ዝዝል አዲስ አበባ አሰረኝ በሆነ ነገር አሰረኝ እኔ ተናግሬያለሁ በቀደም ተናግረ እናንተ ያሳደግኩበትን እስቴፕ እኔና እግዚአብሔርን እንተዋወቃለን እንዲሁ አይደለ ያደጋችሁት እንዲሁ በዘላ አይደለም ወይ ልጅ ነብዬ ልደብቅ ነው እንዴ አሁን ታያለችም ና ለአንተ ልሸፍንልን ነው። ጥሩ ስራ ሰርታ ጥሩ ስራ ነው። አሁን ወደ ሌላ ተካራ አልገባም። በቃ ሰላም አወርድ ያለው በዛ ሰላም ላይ የሚገባ ሴጣን ይሰበራል። ይሄን ነው በቃ ሴጣን ሰብር ይሄዳለው ሽን እያለው ባሉበት ሳይሆን እነሱ ሰላም ለመፍጠር ከተፈለገ ምን ያልታረቅም፣ አላልኩም ግን እኔ እናሷ ባለንበት እንታረቅ። እኔ አሁን ሌላ ሶስተኛ አራተኛ ወገን እንዲኖር አልፈልግም። እነሱም ይሄዱ በሰላም መቃኔ እናሷ እንትንላለን። እሱ ችግር የለም እኮ እነሱ ልጆች ናቸው። ወደ ዋናው ጉዳይ ገብተናል። እስኪ በቀጣይ ምን እንደሚፈጠር ኮሜንት ላይ ገምቱ።